በወጣት ፋኒት ባለም ዋሴ ይሁንና በፋኒት ትግስት ወዳጅ ላይ የተፈጸመውን አሰቃቂ የጦር ወንጀል አስመልክቶ የተሰጠ መግለጫ የአብይ አህመድ ዓሊ ፋሽስታዊ አገዛዝ በአማራ ሕዝብ ላይ የሚፈጸመው ጀኖሳይዳል እና ባርባሪክ የሆነ አሰቃቂ ወንጀል እየፈጸመ ይገኛል። ጥቅምት 2 ቀን 2018 ዓ ም በጎጃም ክፍለ ሀገር ልዩ ቦታው ማንኩሳ ምዕራብ አማራ ቴዎድሮስ እዝ የፋኖ ታዋጊ አባል የነበረች ፋኒት በዓለሟ ሲሆን በቀላል ቁስለኛ በመንግስት ወታደር በቁጥጥር ስር ከዋለች በኋላ እጅግ ኋላ ቀር በሆነ በዚህ ዘመን ይፈጸማል ተብሎ በማይታመን ሁኔታ በእጇ ላይ የተነቀሰችውን አማራነት ንቅሳት ቆዳዋን በ እንዲሁም ያለጠቡ ጡቶቿን በስለት የመቆራረጥ ድርጊት ፈጽሟል። በተመሳሳይ ጥቅምት 7 ቀን 2018 ዓ.ም በወሎ ክፍለ ሀገር በራጃ ሀውጃኑ ክፍለ ጦር ፋኒት ትግስት ወደ ጂመር በፋሺስቱ አገዛዝ ሰራዊት አስከሬኗን አንድ ጡቷን ቆፍተዋል። ይህ ድርጊት የጦር ወንጀል ከመሆኑም በላይ በአማራ ማህበረሰብ ላይ የጀመረውን የጄኖሳይድ ጅምላ ዘር ጭፍጨፋ አማራን በአካልም ሆነ በስነልቦና በመግደል ከምድረገጽ ለማጥፋት በእቅድና በፕሮግራም የሚተገበር የኦሮሞማው ስራ ውጤት መሆኑን እየገለጸበት ነው። ይህን አይነት ጭካኔ የተሞላበት ጭፍጨፋ በአማራ ሕዝብ ላይ ሲካሄድ ባለፉት ሀምሳ ዓመታት የዘለቀ በመሆኑ በአማራ እናቶች፣ ሴት ልጆችና አዛውንቶች ላይ ከፍተኛ የስነልቦና ስብራትን፣ የአእምሮ ህመምን እያስቀተለ ይገኛል። ባሳለፍነው ሰባት ዓመታት በአብይ አህመድ አሊ የሚመራው ቡድን ተልኮውን የሚፈጸሙለት በየደረጃው እያደራጅ ያስቀመጣቸው ቡድኖች በመላ ሀገሪቱ የሚኖሩ አማራ ላይ ያልፈጸሙት ዘግናኝ ግፍ የለም። ቤታቸው ውስጥ በተቀመጡ አማራዎች ላይ በራቸውን በመቆለፍ ቤቱ ላይ እሳት አቃጥለው ሁሉም የቤተሰብ አባል በእሳት እንዲቃጠል አድርገዋል። አማራ ተወልዶ እትብቱ በተቀበረበት ቦታ መኖርና ዘርህን አታስቀጥልም ተብሎ እርጉዝ ናት ሆዷን ተጠቅሎ ጽንሱን አውጥተው ገለው ጥለው አሳይተውናል። የሰውን ልጅ አርደው ስጋውን እየበሉ ፎቶ አንስተው አሳይተውናል። የሴት ልጅ ጡትና የወንድ ልጅ ብልት ቆርጠው አሳይተውናል። የጅምላ ጭፍጨፋ ፈጽመው በጅምላ በዶዘር ተቆፍሮ እንዲቀበሩ አድርገዋል። መነኮሳትን፣ ካህናትን፣ ዲያቆናትን በቤተ ክርስቲያንና ገዳማት ላይ ረሽነው ነው አሳይተዋል። ወጣት ልጃገረዶችን፣ እናቶችን በቤታቸውና በባሎቻቸው ፊት ደፍረውና ገድለው አሳይተውናል። አብይ አህመድ አሊ የሚመራው አስተዳደር በአማራ ህዝብ ላይ ያልፈጸመው ድርጊት አንዳችም የለም። ወጣት ፋኒት ባለም ዋሴ ሆነና ፋኒት ትግስት ወዳጆ ለአማራነት የከፈሉት የህይወት ዋጋ ፍሬ ያፈራ ዘንድ በማወቅ የሚሆን ባለማወቅ፣ በዚህ የዘር ጭፍጨፋ እየተሳተፋችሁ ያላችሁ የአማራ አድማ ብተና ሚሊሻ፣ ፖሊስ እና በየደረጃው ያላችሁ የብልጽግና አመራሮች ልብ ልትሉት የሚገባ ቆዳቸው የተገፈፈውና ባለቀርነትና አረመኔነት በተሞላበት አኳኋን የሚፈጸመው ወንጀል በአማራነት እንጂ በሌላ በምንም እንዳልሆነ ነው። ስለሆነም ከዚህ ድርጊታችሁ በመታቀብና በማውጣት ከአማራ ትግል ጎን ትሰለፉ ዘንድ በድጋሚ ልናሳስባችሁ እንወዳለን። የአማራ ወጣት ሆይ ፋኖ የጀመረው የህልውና ትግል ከማሸነፍ ውጭ ሌላ ምርጫ ስለሌለው ይህንኑ ከዳር ለማድረስ የወጣቱ ሚና ተተኪ የሌለው ነውና ለህዝባችሁ ነፃ መውጣት ትታገዱ ዘንድ በአጽንኦት እናሳስባለን። በውጭም ሆነ በሀገር ውስጥ የምትኖሩ የአማራ ምሁራንና ዲያስፖራዎች ይህን የህሊና ትግል እልባት ያገኝ ዘንድ ታሪካዊ ኃላፊነት እየተጣለብን ስለሆነ ታሪካችንን በደማቅ ቀለም እንጽፍ ዘንድ እንደ አንድ ልብ አሳቢና እንደ አንድ ቃል ተናጋሪ ተግባብተን የድርሻችንን የታሪክ አሻራችንን ልናስቀምጥ ይገባል። መላው የኢትዮጵያ ህዝብ ሆይ ይህ አረመኔያዊ ስብስብ እየፈጸመ ያለው ህዝብን በየተራ ለመጨፍጨፍ ሀገርን ለማፍረስና ለመበታተን ተግቶ እየሰራ መሆኑን በመገንዘብ ሀገርን ከብተና ራስን ከጭፍጨፋ ለማዳን መነሳት ይኖርብን ዘንድ መልእክታችንን እናስተላልፋለን ድል ለአማራ ህዝብ ድል ለፋኖ የአማራ ማህበር በካሊፎርኒያ